ቀኝ እጃችሁን አውጡ፣ ሁላችሁ ምስኪን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰበሃ ምህረቶ ለአይሌነ በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃድ ይሁንልን። ዛሬ በእስራኤል ሀገር ሁላችሁ እንደምታውቁት ሻባት ነው አይደለም? ስለዚህ ዛሬ የምንማማረው ስለ ሻባት ነው ማለት ነው። ሻባት ማለት በዕብራይስጥ ቋንቋ ወደ ግእዝ ሲመጣ ሰንበት ይሆናል። ፍቹ ረፍት ማለት ነው። ቃሉ ለመጀመሪያ ጊዜ የምናገኘው ኦሪት ዘፍጥረት ምዕራፍ ሁለት ቁጥር ሶስት ላይ የምናገኘው ነው። ዛሬ በአይሁድ ይሄ ነገር መከበር ከጀመረ ሁለት ሶስት ሺ ስድስት መቶ አርባ አራት ዓመት ሆነው እስራኤል ውስጥ እስራኤላውያን ሰንበት ብለው ማክበር ከጀመሩ ማለት ነው። አሁን አስራ ሰባት ሲጨመርበት አስራ ሰባት እና አስራ አራት ስንት ነው? 31 ይሆናል። ወደ 51 ይሄዳል ማለት ነው ወይም ወደ 61 3661 ዓመታትን ያስቆጠረ በዓል ነው። ዛሬ እስራኤል የሚያከብሩት በዓሉ እግዚአብሔር እንዳዘዘ እያከበሩት ይሁን አይሁን በጣም በፍጹም ጥንቃቄ ነው አሁን የሚያከብሩት። ስልክ ሁሉ የማይነካኩ አሉ። እግዚአብሔር ግን እንደዚህ ተደርጎ እንዲከበር አላዘዘም። ሌላ አይነት አከባበር ነው ያለው። ግን ሰንበት የመጣ እንደው ከየት ነው ለምንድነው የመጣው ነው ሰንበት? ወተፈጸመ ሁሉ ወተፈጸመ ሰማይ ወምድር ምስለ ኩሉ አለሞሙ፣ የሰማይና የምድር የሰማይና የምድር የሰራዊታቸውም ተፈጥሮ ሁሉ ተፈጸመ ይላል ኦሪት ዘፍጥረት ምዕራፍ ሁለት ቁጥር አንድ ላይ ወፈጸመ እግዚአብሔር ኩሎ ግብሮ ዘገብረ፣ እግዚአብሔርም የሰራውን ስራ ሁሉ ፈጸመ። ወቀደሳ ወባረካ እግዚአብሔር ለሳቢት እለት፣ እግዚአብሔርም ሰባተኛይቱን ቀን ባረካት አከበራት። እስመ በሳቤት ዕለት አይረፈ እግዚአብሔር እምኩሉ ግብሩ ዘአሐዘ ይግበር እግዚአብሔር በሰባተኛይቱ ዕለት ይሰራ ከያዘው ስራ ወይም ከሚፈጥርበት ከፈጣሪነቱ ከሲሰራው ከሰነበተው ስራ መፍጠርን በዚህ ቀን አርፏል እና በዚህ ምክንያት ሰባተኛይቱን ቀን እግዚአብሔር አከበራት ይላል። ይህንን ይዞ በኦሪት ዘጸአት ምዕራፍ 20 ላይ ሰዱሰ ዕለታተ ትገብር ኩሎ ተግባረከ ስድስት ቀን ስራህን ሁሉ ትሰራለህ። ወሳቤትሰ ዕለት ሰንበቱ ይእቲ ለእግዚአብሔር አምላክከ ሰባተኛይቱ ቀን ግን የፈጣሪህ የእግዚአብሔር ሰንበቱ ናት ይላል። እግዚአብሔር ከዚያ ባርነት አውጥቶ ረፍታችሁ እኔ ነኝ ሲል ሰባተኛይቱን ቀን እረፍት አድርገው እንዲያከብሯት እግዚአብሔር አዘዛቸው። በሰንበት ዕለት ምን እንዲደረግ ነው ያዘዛቸው? ቃለ እግዚአብሔር እንዲነገር በምኩራባቸው ተገኝተው ኦሪት እንዲነበብ። ኦሪት የሚባለው የሙሴ አምስቱ ከዚያ በኋላ ደግሞ ተውራቱ ማለት ነው። ከዚያ ተነስተው ሶስቱ አሉ የተጨመሩ። ስምንቱ ብሔረ ኦሪት የሚባለው መጽሐፈ መጽሐፈ ኢያሱ፣ መጽሐፈ መሳፍንት፣ መጽሐፈ ሩት ስምንቱ በሀውር ተቆሪት ይባላሉ። እነዚህ የብሉይ ኪዳን መክበቦች ናቸው፣ ወይም አለቆች መጻሕፍት ናቸው። ስለዚህ እነዚህን ቀዳም ቀዳም ወይም ቀዳሜ ቀዳሜ በምኵራብ እየተገኙ እንዲያነቡ ሊቀ ካህናቱ እንዲያብራራ እንዲተረጉሙ ስራት ተሰርቶላቸዋል። ስጋዊ ስራ እንዳይሰሩበት ይህ ብቻ አይደለም። በዘመኑ አጠራር ባሪያ ወይም ሰራተኛ አድርገው የቀጠሩት ሰው እንኳን ቢሆን በዚህ ዕለት እንዲያርፍ ያ ብቻ አይደለም፣ አህዮቻቸው ጭምር እንዳይጫኑ አህዮቻቸው ጭምር እንዳይጫኑ። እግዚአብሔር ይሄንን ስራ ትሰራላቸው ምን የነፍስ ስራ እንዲሰሩ እና ለነፍሳቸው ረፍት እንዲሰጡ ነው ይሄን ያደረገበት ምክንያት። እዚህ ነረፍት እዘው እግዚአብሔር አሳረፈን፣ ከግብፅ መከራ አሳረፈን፣ የማንጠቀምበትን ፒራሚድ ከመስራት ጭቃ ከመውቀጥ ወንድ ወንድ ስንወለድ ባህር ከመጣል እንዲሁም ራሄል የምትባል ሴት ነበረችና የግብፅን ፒራሚድ ለመስራት ጭቃ ስታቦካ መንታ ልጆችን ፀንሳ ነበልና ምጡ መጣ። ሲመጣ ረምጥ መጣብኝ ስትል እዚያ ውለጁ የሰው ደም እንዲም ጭቃ ተነክራል ብለዋታል። ያን ጊዜ አልቅሳ እንባዋን ይህለሆኑ በዚህ ሰማይ እግዚአብሔር አዶናይ፣ እውነት በዚህ ሰማይ ሁሉን ቻይ እግዚአብሔር የለም ብላ እንባዋን ወደ ሰማይ ስትረጨው እግዚአብሔር ጸሎታቸውን ሰምቶ እስመ ገአሮሙ ለሕዝቤ በጸሐቤ የህዝቤ ጩኸት ወደ እኔ ደርሷልና ከግብፅ ምድር የማወጣበት ጊዜው ደርሷል ብሎ ሙሴ ልኮ አወጣቸው። እግዚአብሔር ከሃሊነቱንም አስረዳቸው። ያለ ሰረገላ፣ ያለ ብረት፣ ያለ ሰይፍ፣ ያለ ውጊያ፣ ያለ ሰራዊት፣ ያለ ወታደር በቀጭን በትር ብቻ ባህር ከፍሎ የእግዚአብሔር ሰራዊት ዝንቡን፣ ተናካሹን ዝንብ፣ እንቁራሪቱን ሰብስቦ ፈርዖንን እንዴት እንደናቀው ተመልከቱ። ፈርዖን በሰረገላው ሲመካ እንደውም የፈርዖን ፈረሶች ከኃይለኛነታቸው የተነሳ ሳር ከመብላት አልፈው ፍልጥ ደቆላቸው የሚመገቡ ኃይለኞች ነበሩ። ከእንዲህ ያለ አሰቃቂ ባርነት ላወጣን እግዚአብሔር ምስጋና ይግባው እያሉ ሰንበትን እንዲያከብሩ ፈጣሪያቸውን እንዲያስቡ እረፍታችን አንተን እንዲሉ ሕጉን እንዲያስቡበት እግዚአብሔር መልካም እንዲያደርጉ የታመመ እንዲጠይቁ፣ ለተራበ እንዲመግቡ፣ እርቅ እንዲፈጽሙ፣ ከሰው ጋር ሁሉ ሰላም እንዲያደርጉ ሰንበትን ሰራላቸው ቸዋላቸው። እንዲህ ጌታ በሰንበት ምንድን ነበር ያደርገው? በዕለተ ሰንበት እጁ እንደዚህ የታጠፈውን ሰው ነበር የዘረጋው። በዕለተ ሰንበት የጎበጠችውን እድሜ ዘመኗን በሙሉ የጎበጠችውን ሰው ነው ቀና ብለሽ ሂጅ ብሎ የቀና ብላ እንድትሄድ ያደረጋል። በለተ ሰንበት ሠላሳ ስምንት ዓመት ተኝቶ የነበረውን ድውይ ነው አልጋህን ተሸክመ ቁም ያሉት። ሰንበት ነው ነበር ያሉት እነሱ። ጉዳዩ ለሰንበት ተጠንቅቀው አልነበረም። በጊዜው የነበሩት አይሁድ ምን ብለው ነው እንደዚያ የሚያደርጉት ሲባል እነሱ ክርስቶስን የጠበቁት እንደዚያ ስላልነበር ነው። ችግሩ እዚያ ላይ ነው። ይህን ለምን እንደማነሳው እነግራችኋለሁ የእግዚአብሔር ቤተሰቦች ክርስቶስን የጠበቁት ጌታ ሲወለድ አይሁድ ሶስት ክፍሎች ነው የነበሯቸው። ሶስት አይነት መደብ ነው የነበራቸው ኤስያውያን፣ ሰዱቃውያን እና ፈሪሳውያን ይባላሉ። እነዚህ ፈሪሳውያን ሕግ ጠንቃቂዎች ናቸው። ሕግ የሚጠነቀቁ የሙሴን ሕግ ለመጠበቅ እንደገና ደግሞ ሌላ ሕግ ያወጡ ናቸው። የሙሴን ሕግ ለመጠበቅ የሙሴን ሕግ መጠበቂያ ሌላ ሕግ ያወጡ የሕግ ጠበቆች ነን ማለት ናቸው። ኤሲያውያን የሚባሉት ደግሞ ምን አይነት ናቸው መሰላችሁ? ኤሲያውያን ደግሞ የሚባሉት እንደዚህ እንደ ባይታዊ ሁነው በቁምራን ወይም ደግሞ ኩምራን አካባቢ ደርሲ ወጣ ብሎ ሙት ባህር አካባቢ ዋሻዎች አሉ። አሁን መጽሐፈ ሄኖክም ተቆፍሮ የተገኘበት እዚህ አካባቢ ብይተውና ይዘው የሚኖሩ ናቸው። ሰዱቃውያን የሚባሉ ደግሞ ሶስተኞች ክፍሎች ናቸው። እነዚህ ደግሞ ሆዳሞች ከቤት ከፖለቲካ ጋር ገጥመው የሚበሉ ለእምነት ግድ የሌላቸው ግን የቤተ ክህነት ሰዎች ናቸው። ከቄሳር ጋር ተስማምተው የሚኖሩ ብቻ ሆዳችን ይሙላ ደረታችን ይቅላልን እንጂ እኛ ሃይማኖት ኖር አልኖረ ግድ የለን የሚሉ ከተሾመ ሰው ጋር ሁሉ እየተስማሙ እውነትን እያጣመሙ የሚኖሩ ናቸው። አሁን ጌታ ሲወለድ በሮማውያን ግዛት ስር አይሁድ እየማቀቁ በነበረበት ሰዓት ነው ጌታ የተወለደው። ሲወለድ የአይሁድ ጥያቄ አንድ ነገር ነው። ልብ ብላችሁ ስሙ። መሲሁ ሲወለድ እንደ ዳዊት ያለ መንግስት፣ ጠንካራ መንግስት መስርቶ እስራኤልን ነፃ ሀገር ያደርጋታል። እንደ ዳዊት፣ እንደ ሰሎሞን ጊዜ የምትፈራ ሀገር ያደርጋታል። ታስታውሳላችሁ ሰሎሞን ቤተ መቅደስን ሲሰራ የጢሮስ የሲዶና የአሞን የከነናውያን የህንድ መንግስታት ጭምር ነበሩ ግብር እየገበሩለት ወርቅ እንቁ ጽድ እየላኩለት ቤተ መቅደሱን የሚሰራው እዚህ አሁን ወደ ቴላቪቭ ቅርብ ያለችው ዳርቻ ላይ ያለችው ኢዮጴ ወደብ ዮናስ ወደ ጠርሴስ የተሳፈረባት ወደብ እዚያች ነው ያለችው። እና በዚያ ነበረ ያ ሁሉ ቤተ መቅደስ የተሰራበት እቃ እየተጫነ ግብር እየተገበረለት እየመጣ ቤተ መቅደሱን የሰራው እና እንዲህ ያለችውን እስራኤል ይመልስልናል ብለው ሲያስቡ ጌታ መጣና ከዳይቱ ልጅ ከድንግል ማርያም ተወለደ። ሰራዊት አላስከተለ። ምን አለ ጭራሽ! በቤተ መንግስት መወለዱን ትቶ ደግሞ በየት ተወለደ? በምንድ ነው የተወለደው? በበረት ተወለደ። ችግራቸው ለሰንበት ተጠንቅቀው ሳይሆን ለምንድን ነው፣ ምድራዊቷን እስራኤል ማታመጣት? ለምንድን ነው የእስራኤልን ጽናት ማታመጣት? ለምንድን ነው ኃይል ማትሰጠን? ምድራዊ መንግስት አትመሰርትም ወይ? እኛን ለምን አትሾመንም? ለምንድን ነው መምህርነታችን የምታጣጥልብን? ጉዳዩ የቅናት ነው እንጂ ለህግ መቆርቆር አልነበረም። አሁን ዛሬም ንገራችሁ ወደ ክርስትና ስትመጡ ከይሁዲነት ወደ ክርስትና ስትመጡ የሚጠብቃችሁ ፈተና ይሄን ምንድን ነው ሲባል ከይሁዲነት ወደ ክርስትና ስትመጡ ከክርስቶስ ምድራዊ ነገር አታገኙም። እርግጡ ነው። ውቁት እንቅፋት ይገጥማችኋል። ኢየሱስ ክርስቶስ ሰላም ከሆነ ለምንድን ነው በህይወቴ የውከት የሚገጥመኝ ከተጠመኩ ጀምሬ ሰላም አላገኘውም ሊያሰኛችሁ ይችላል ሰይጣን ይረብሻችኋል ጌታ ደግሞ ምንድን ነው ያለው ዘይጾረ መስቀለ ሞቴ እይክ ሊጸመደኒ መስቀሌን ተሸክሞ የማይከተለኝ ሰው የኔ ሊሆን አይችልም ነበር ያለ የኔ ሊሆን አይችልም ወደ ክርስቶስ ስትመጡ ሰላም አይጠብቃችሁም የሚጠብቃችሁ ምንድን ነው መስቀል ነው የሚጠብቃችሁ ግርፋት ነው የሚጠብቃችሁ መስቀሉ ማን ነው የገዛ ስጋችን መስቀል ይሆናል ዘመዶቻችን መስቀል ይሆናሉ ጸሩ ለሰው ሰባቤቱ፣ ጌታ እንደተናገረ የሰው ጠላቱ የገዛ ቤተሰቦቹ ናቸው። ማቴዎስ ወንጌል ምዕራፍ አምስት ላይ የሰው ጠላቱ የገዛ ቤተሰቦቹ ናቸው። ቤተሰብ ጠላቱ ነው ይነሳል። ስጋችን ጠላቱ ነው ይነሳል። ጎረቤት፣ የዓለሙ ሲስተም፣ ፖለቲካው፣ አጋንንት ራሳቸው በእኛ ላይ በእምነታችን ላይ በኃይል ይነሳል። የዚያን ጊዜ ጌታ ሆይ አንተን አምኜ መጣሁ፣ አንተን ተከተልኩ፣ ተጠመቅኩ፣ ሰላም ነህ ስትባል ሰምቼ ክርስቶስ ተከተልኩ ግን እንዲያውም ከተጠመቅኩ ወዲህ ሁከት ገጠመኝ እንድትሉ ሰይጣን በደንብ ይሰራል። የምድር ሰላም ክርስቲያን ሆኜ ያገኛለሁ ብላችሁ እንዳትጠመቁ። መጠመቅ ያለባችሁ መንግስተ ሰማያትንና ክርስቶስን ፈልጋችሁ ነው። ክርስቶስን የሚከተሉ ሰው ሁሉ መከራ ይገጥመዋል። ትንቢተ ኤርምያስ ምዕራፍ አንድ ላይ ኤርምያስ ምን ታያለህ አለው። የሎሚ እንጨታ ያለው ይላል፣ አለው። ይሄ የሎሚ እንጨት ያለው ያ የሎሚ እንጨት ማን እንደሆነ ታውቃላችሁ? ክርስቶስ ነው ጌታችን ኢየሱስ ክርስቶስ እና ያሳየው ኤርሜያስ ኤርሚያስ ለኤርሚያስ የሎሚ እንጨት ይላል ቅዱስ ሳዊሮስ ዘአንጾኪያ ሲተረጉም፣ ውጩ መራራ ነው ይላል። ቅርፍቱ አይለበለብም ይመራው፣ ውጩ መራራ ነው። እንደገና ደግሞ ጥቁር ነው ወይ ከበዛ ቢጫ ነው ሲቀላል ወንተ ውስጡሰ ውስጥ ማዕጻዳ ወመዓርር ጣዕሙ፣ ውስጡ ግን ነጭ ነው ጣዕሙም ደስ ያሰኛል ይላል። ውስጡ ሎሚ ግን ቅርፍቱ መራራ ነው። ከማሁኬ እለ ይፈቅዱ ይርብሙ በሃይማኖተ ክርስቶስ፣ በክርስቶስ ሃይማኖት ሊያተርፉ የሚወዱ ሰዎች ሁሉ እንደ ሎሚ መራራ ሕይወት ይኖራሉ። ውስጡ ግን የጣፈጠ ሕይወት ነው የሚኖሩት ተብሎ ይነገራል። ሎሚውን ጠብቃችሁ ነው። በአፋዊ ህይወታችሁ፣ በትዳራችሁ፣ በንግዳችሁ፣ በስራችሁ ክርስቲያን በመሆናችሁ ምክንያት ልትገፉ ትችላላችሁ። እሱ ራሱ ግን ሽልማታችሁ ነው። እሱ ራሱ ትርፋችሁ ነው። የክርስቶስ እኮ መስቀሉ ነው አይደል? ትንሳኤውን ይዞ ይመጣ ጌታ ባይሰቀል ይነሳል። ቅዱስ ዮሐንስ አፈወርቅ ምን ይላል? ወርቅ የሚቆፍር ሰው ሲቆፍር ሲቆፍር ሁኖ ቡሎ የበቆሎ ፍሬ የምታክል ወርቅ ቢያገኝ ቁፋሮውን ይጨምራል ወይስ ያቆማል ብሎ ይጠይቃል። ምን ያደርጋል? ነገሩኝ እንጂ ይጨምራል። ግን ድካም አለው። ግን ወደ ዋና ወርቅ ልደርስ ነው ይላል። ትንንሽ በረከቶችን ካገኘን አሁን ቁፋሮችን መጨመር ነው። ቁፋሮ ጠለቅ ሲል ግን አየር ማግኘታችን እየቀነሰ እየቀነሰ እየታፈን እየጨነቀን እየጨለመ ይመጣል። ግን ወደ ወርቁ እየቀረን ነው የምንመጣው። ክርስትና እንደዚህ ያለው። ወደ ክርስቶስ ስንቀር ጨለማዎቹ፣ መከራዎቹ እየጸኑ ይመጣሉ። መጨረሻ ላይ ግን የጌታ ብርሃን ከኛ ጋር ይሆናል። ያንን ነው ነግራችሁ የፈለኩ ምድራዊ ምቾት ፈልገው ነው እንጂ ስለ ሰንበት ተቆርቆሮ አይደለም ሰንበትንስ እንደውም ያከበራት ጌታ ነው በእውነት የአይሁድን ሰንበት ያከበረ ማን ነው ጌታ ነው በትክክል ሰንበትን ያከበረ እሱ ነው ምን አድርጎ ክርስቶስ ሰንበትን ሻራ አይባልም ሰንበትን አከበረ እንደውም ምን አድርጎን ያከበረ ሰንበትን ማክበር እኮ ማለት መልካም ማድረግ ማለት ነው ታዲያ ሰንበት ማለት ረፍት ከሆነ ሽባው እንዲህ ተዘርግቶ የሚሰቃየው ሰውዬ ከደዌው ሲያሳርፈው ሰንበት ይህ አይደለም? እንደ አቅማዳ ተሰፍታ የነበረችውን ማንም ያላያትን ሰርታ የመብላት ሰው ከደረሰበት የመድረስ ናፍቆት የነበረባትን ሲል ቀና ባያንቺ ሴት ሲላት ረፍት ሲሰጣል፣ ሰው ከዋለበት ሲያውላት፣ ሰው ከደረሰበት ሲያደርሳት፣ ረፍት ሲሰጥ ይሄ ነው ሰንበትን ማክበር። ሰንበትን ያከበረ ክርስቶስ ነው። አልታወቀም እንጂ አይሁድ ካከበሩት ይልቅ ሰንበትን ያከበረ መድን ያለም